እንዴት ናችሁ? ሰላም። እንኳን ደህና መጣህ። አመሰግናለሁ። አንተ የማትረባ አሁንም የስልክን ድምጽ አጥፍተህ መንቀሳቀስ እንደሌለብህ አልተማርክም እንዴ? ኖ፣ ብዙም አላስጠበቅኩም አይደል? የኔ አይ፣ ገና መምጣቴ ነው አላስጠበቅሽኝም። በጣም ደስ የሚል ነገር ነው። ምኑ? እማዬ ማለት ነው። በሙሉ ልቤ እማዬ ብዬ ለመጥራት መቻል በራሱ የሆነ የተለየ ስሜት አለሁ። እውነቴ ነው እማዬ፣ በጣም ደስ ይላል እኔ በጣም በቃ በጣም አዝኛለሁ። ለምንድን ነው ያዘንሽው ውድ? ለምንድንም ታዝኝ እኔ አንቺን እማዬ ብዬ በመጥራቴ በጣም ደስተኛ እኮ ነኝ። እኔ እኮ ጥያችሁን የሄድኩት ኑ እናንተ ግን እናትነትኝ ተቀብላችሁ ፍቅር ስትሰጡኝ፣ እኔ ግን ስላለፈው ነገር ማሰብ ማቆም አልቻልኩም። እማዬ እባክሽ አታልቅሽ፣ አታልቅሽ። እዚህ የጠራሁሽ እንድታለቅሽ ወይም አብረን እንድናለቅስ እኮ አይደለም። ስለዚህ ተይው በቃ እሺ። ለምንድን ነው የጠራኸኝ? እኔ እንጃ በቃ ሁለታችን ብቻ ቁጭ ብለን እንድናውራ ፈልጌ ነው እንደ እናትና እንደ ልጅ አቸኩኝ። ማለት ወደ ሱቅ መሄድ አለብሽ እንዴ? አይ ችግር የለውም። ያው ግን ብዙም ትኩረት ላለመሳብ ዝም ብዬ ወጣ ገባ ነው የምለው። ትናንትና ሚስቱ መታ ነበር የጉርካን እና ምን አለች? ባሏ ከሌላ ሴት ጋር የኮበለለ ነው የመሰላት። እሺ ግን የተፈጠረውን እውነታ ብታውቅስ? ሰውየው እኮ ሞቷል። ይኸውልሽ ማይ፣ እሺ፣ አንድ ነገር ልንገርሽ። እውነቴን ነው የምነግርሽ፣ ከልቤ ነው የምነግርሽ። መቀየር የምችለው ነገር አይደለም። በቃ እርሺው፣ በቃ አብቅቷል ማይ። ስለ እሱ ጉዳይ አሁን ልታነሻችሁም፣ እሺ? አይደለ እንዴ? ደግመሽ አታንሺው እባክሽን ማይ። ድጋሚ ማንሳት የለብሽም፣ ገባሽ አይደል? ማይ፣ ድጋሚ እንዳታነሺው። ግን እኮ አሁንም ቢሆን እሺ፣ በቃ በቃ፣ ነገርኩሽ። ከዚህ በኋላ አታንሺው። ይህንን ነገር ከስር መሰረቱ ዘግተናልሽ፣ አታስብ። ገመዱ ድስቲ እንዲያዙረን ስበዋለን። ፍጠኑ፣ መኪናውን ይንሸራተት ነው አክሲያ ገመድ አሁንም ቢሆን አይችሉም። ከዚሁም የያየሁት ነው፣ በጣም ቀጭን ነው። ጠንከር ያለ ወፍራም ገመድ ነገር ነው የሚያስፈልገው። እሺ ጂያን እየፈለጉ ነው፣ ካገኙ ግን ይቀይሩታል። ትሰምኛለሽ፣ በእሱ አሁንም ቢሆን አይሰራም፣ አይሆንም፣ ይበጠሳል። አይ አይ አሁን ወፍራም ገመድ ለማግኘት አንቺ የሚያገኘ ነው እና ያለን ይህ ብቻ ነው። እየተጠነቀቃችሁ እባካችሁን፣ ተጠንቀቁ እባካችሁ። ፈጣሪ ሆይ እኔ ምንድን ነበር ያልኩሽ አክስቴ? ገመዱ ቀጭን ነው ብዬሽ ነበርኩ። ቡናቸው በእርግጥ በጣም ቆንጆ ነው። አረፋለሁ። ያው እማዬ፣ ቅድም እንዳልኩሽ እዚህ ድረስ የጠራሁሽ ለማውራት እንዲመቸን ነው። ምን መሰለሽ፣ እንዴት ብዬ ወደ ርዕሱ እንደምገባ አላውቅም፣ ግን ጉዳዩን በግልጽ እነግርሻለሁ። ይኸውልሽ ማዬ፣ ዛሬ ለአንቺ ምግብ በመስራትና በማቅረብ ብቻ ሊይዝሽ አልፈልግም። አሁን እንደዛ ማድረጉ አይዋጥልኝም። በእርግጥ ትንሽ ከረፍደ ከረፈደ ነው ያገኘሁሽ። እሺ፣ እዚህ ጋር አሳዛኙ ክፍል ከረፍደ አንቺ ማግኘት አይደለም። የመጀመሪያ ቀን ስንገናኝ ያልሽ ነገር ነበረ፣ ልጆች የሉኝም ብለሻል። ያረፍተ ነገር ሊዋጥልኝ አልቻለም። እሺ ማይ፣ በጣም ከባድ ነበር። በጣም ነው የተበሳጭሁት፣ በጣም ነው የተናደድኩት። እጅግ በጣም እውነት ነግርሻለሁ፣ በአንቺ በጣም ነበር የተበሳጭሁት። ኑ የእኔ ቆንጆ ልጅ ይል በእኔ ብትበሳጭ፣ ብትናደድብኝ፣ ብትጠላኝም በጣም ልክ ነህ፣ መብትህም ነው። ጥላቻ አይደለም ጥላቻ እንኳን ከባድ ነው ማይ አሰማኝ የእኔ ልጅ እውነቴ ነው ምልህ እኔ ያንተ ቦታ ላይ በሆን ኖሮ በጣም ነበር የሚከፋኝ አንቺ እኮ እናታችን ነሽ አንቺ ከምንም ነገር በላይ ውድ ነገራችን ነሽ በምንም የማንተካሽ አንድ ነገር ልንገርሽ በእነዚህ ጆጆች ስትነግኝ የሚሰማኝ ስሜት አይነት በዓለም ላይ ምንም የለም ገባሽ ደስተኛ እንድትሆኝ ይፈልጋሉ ያሳለፍሽው እና የገጠመሽ ነገር ቀላል የሚባል ነገር አይደለም ማየ የተቋቋምሽው የቻልሽው ነገር ሁሉ ከባድ ነው ፈጣሪ ምስክሬ ነው የምልሽ። ስሙን እራሱ ለመጥራት አልችልም። መቼም ቢሆን አባዬ ብዬ በጭራሽ ልጠራው አልችልም። ስለ አባት ስለ እሷ አንዴም ቢሆን አውርተን አናውቅም። አሁንም በሕይወት አለ አክስቴ? የአደጋ ጊዜ ቡድኑ እስካሁን አልደረሰም። ለአደጋ ጊዜ ቡድኑ በሙሉ ነው ያሳወቅናቸው። አይ አይ፣ እየመጡ ነው። አታስብ፣ ይደርሳሉ። ይመጣሉ፣ ይመጣሉ። ግን ቶሎ ደርሰው የሚያድነውን ይመስልሻል? ጭራሽ ተስፋ ቆረጥኩ። ብቻ እንዳትሰብ መቼ ቢሆን ተስፋ ቆርጫ አላውቅም። ተስፋ አትቆርጪም። ተርፋለን፣ እንተርፋለን። ምንም ነገር አሊሆን፣ እንተርፋለን። በስተ መጨረሻ እማዬ፣ በጣም ተጎድተን ተሰባብረንና ልባችን ደምቶ ነበር፣ ግን በስተ መጨረሻ እርስ በርስ ተደጋግፈናል። አንድ ነገር ልንገርሽ፣ መሊክና እኔ እነዚህን አመታት በሙሉ ልክ እንደ ጠባሳ በልብሽ ውስጥ እንዲያሽን እናምናለን። እንደዛ ነው የምናስበው። እውነቴ ነው የምልሽ እማዬ ከልቤ ነው። እና አሁን ስለ ሁሉም ነገር አመንከኝ? በሙሉ ልቤ አዎ፣ በሙሉ ልቤ አምናለሁ። አንቺ ደስተኛ መሆን ይገባሻል እማዬ። ይህን ደግሜ ነግርሻለሁ። ስለ ታሲን ነው እያወራህ ያለኸው? እማዬ ይኸውልሽ ወንድም ታሲን በጣም ጥሩ ሰው ነው። ምንም ውሸት የሌለበት ቃሉን የሚጠብቅ ሰው ነው። ትክክለኛ፣ ወዲህ ወዲያ የማይል ሰው ነው። እውነቴን ነው የምልሽ። በጣም ደግ ልብ ያለው ሰው ነው። በዛውም ልክ ለክፎች ክፉ፣ ለደጎች ደግሞ በጣም ደግ ነው። ለምሳሌ ለሻንሳላ ቤተሰብ በጣም መጥፎ ሰው ነው። ለምን መጥፎ ሁኔታ ውስጥ እንዳሉ ደግሞ ታውቂያለሽ። ማ እሱም ሻንሳላን ነው ታሲ ይነግሮኛል። በእርግጥ እኔም ለወንድም ታሲን ይህንን ነገር ነገርዋለሁ። ሁለታችሁም ትልልቅ ሰዎች ናችሁ። በአንተም በእናቴም ላይ ምንም ውሳኔ መስጠት መብት የለኝም ብየዋለሁ። ውሳኔ መወሰን አልችልም። ለመልክም ቢሆን ነገርታለሁ። በዛ ላይ እሱም ደስተኛ መሆን ይገባዋል ስለዚህ ሰዎች የፈለጉትን ወሬ ማውራት ትችላሉ አንቺ መጨነቅ የለብሽም ማየ አንተን እኔ በደንብ ተረድቻለሁ ግን ስለ ምንም ነገር አታስብ ከሳሜት ጋር ነገ ቀጠሯለን ፍቻችንን እናደርጋለን ጥሩ እሱ ጥሩ ዜና ነው ማየ በእውነት ጥሩ ዜና ነው ጂሃን መጥቷል መኪናው መጥቷል ጂሃን ደርሷል ሴቶቹ ባካችሁ በጎን ያለው ጎማ እንዲወጣላቸው በሱ በኩል መሳብ አለባቸው እሺ ጂሃን አሁን ይስቡታል። አታስብ። እሺ፣ እሺ በሉ። አምላክ እባክህ። አምላክ ይርዳል። አምላኬ ምን እየተካሄደ? ምንድነው የተፈጠረው? ስልክ የኔትወርኩ ጠፋ። ምንድነው ነገሩ? ጂሃን ትሰማኛለህ? ምን ተፈጠረ? ሲያምናችት ይሰማል። አክስቴ፣ አክስቴ፣ አክስቴ የምለው ይሰማሻል? እባክህ አትድረግ። ስራ፣ ስራ፣ እባክህ አክስቴ አልሰማኛ ላይ ይቆራረጣል። አይሆንም። ጂሃን ቆይ፣ ተረጋጋ። ሁሉም ሞተዋል። ፈጣሪ ይመስገን። አታስባይዞ፣ አትፍራ። ይሁን ለማሌክ እዚህ ናት፣ ማሌክ እዚህ ናት። ሴቪላይም እዚህ አለ። ጂሆ አግኛት። በጣም አሳዛኝ ነገር። ፈጣሪ ይመስገን። መሌክ፣ መሌክ፣ እባክሽን እስኪያናገኝ ስሚ መልክ መልክ፣ ደህና ነሽ? ጂሃን ደህና ነኝ። እሺ ስለ እኔ ምንም አታስብ፣ ደህና ነኝ። ሴቪ ላይ ንሻወር ጂሃን ደህና ነን፣ አታስብ። ሁሉም ሰላም ነው፣ አታስብ። ሴቪ ላይ ሴቪ ደህና ነሽ አይደል? የሆነ ነገር ትሆናላችሁ ብዬ በጣም ፈርቼ ነበር። እሺ ደህና ነን፣ አታስብ። አውቅቷል፣ ምንም አያሳስብም። እንኪ ጂሃን ደህና ናቸው። ፈጣሪ ተመሰገነው። ሁሉም ደህና ናቸው። አሁን ስልኩን ዝጋው በቃ። እሺ፣ እሺ፣ አክስቴ። እሺ፣ ያላችሁበትን ቦታ ላኪልኝ። ሲፊ ላይ በጣም ነበር የፈራሁት። ፈጣሪ ተመስገን፣ ተመስገን። እንዴት ነው የመጣሽው? ስትከታተይን ነበር። አዎ ስከተልሽ ነበረ። ስልክሽ ላይ ብደውልም አታነሽም። ሲ ጊዜ በቀጠቅት ምንም መልስ ለሰጭኛ አቻልሽ። ጭራሽ ብሎክ ሁሉ አድርገሽኛል። ከመሌክ ጋር ሆናችሁ ከታሐሲም ቤት ስትወጡ ጀምሮ ምን ሆና ነው ልጅ ስላሰብኩ ስንከታተላችሁ ነበር። አምቡላንስ እየመጣ ነው። በሎድ ሆስፒታል እንሂድ፣ ፍጠኑ። መሌክ መሌክ፣ ሂጂ። እኔ ደህና ነኝ። ወደ ቤት ነው መሄድ የምፈልገው። ሌላ ምንም ነገር አልፈልግም እና የደንገፍት ሽላዩ ሽጋባል ነ ወደዛ ለሴቶች እኳጀ የኔ ኑ ሜሌክ ነኝ። ሜሌክ ቆይ፣ ሴቪ ላይ የት ናት? ውዴ ልምንም እንዳደነግጥ እሺ፣ ደህና ነኝ። እንዳፈራ ሴቪ ላይ ከኔ ጋር ናት። ደህና ነን። ግን ግን አሁን አምቡላንስ ውስጥ ነው ያለ ነው የኔ ለፍቅረኛሽ እየደወልሽለት ነበር አይደል? የምን ፍቅረኛ? ለምን እንደሱተ ያለሽ ወጣት ነሽ፣ በዛ ላይ ደግሞ ቆንጆ ነሽ። ለምን ፍቅረኛ አይኖርሽም? እርግጠኛ ነኝ በጣም ብዙ የሚከተሉሽ ወንዶች አሉ አይደል? እንደዛ አትበይ። ማንም የሚከተልኝ ሰው የለም እህቱ። እሺ ይሁን በቃ። ለምንድን ነው የተናደድሽው? በቃ ዝም በሉ። ይሄን አንሺው እዚህ ጋር ዝም ብሎ አይቀምጥ፣ አውጭና ጣይው። አንቺ ወደ ላይ ሂጂ፣ እኛ ሁሉንም ነገር እናስተካክላለን። ወሬ አለ ልጆች፣ ምንድን ነው ስለሆነ ነገር እያወራችሁ ነበር። በደንብ ሰምቻለሁ። ልጅቷ ከሆነ ሰው ፍቅር የያዛት እንዴ? አይ ወይዘሮ እኔ አየት እንደዚህ አይነት ነገር አይደለም። ገና ወጣት ናት እና በእርግጠኝነት እንዲሁ በጭንቅላቷ በፈጠረችው ነገር ተመስጣ ነው የሚሆነው። ቆይ ምን ነበር የሚባለው? በፍርሃት ወደ ኋላ ዞሮሽ ካላየሽ የተራራው ጫፍ ላይ ትደርሻለሽ ይባላል። ምንድን ነው ያልሺው? ከአቶ ኤሳት ፍቅር ይዟታል እኮ ኤሳቴን እኮ ከኤሳት ደግሞ ኬት ነው ያመጣሹው ከየትኛው ኤሳት? ፈጣሪ ሆይ፣ እንዴት ነው እንደዚህ ያለ መረጃ ልታውቂ የቻሽው? እኔ ምንም ነው ያልገባኝ። ይሄን ወሬ ደግሞ ከየት ነው ያመጣሽው? አ የኤሳት ስም ሲነሳ እኮ ቅልጥ ነው የምትለው። አላየሻትም እንዴ? እንዴት ነው ያላስተዋልሽው? ይሄ የማይታመን ነው። ይገርማል። አስቂኝ ልጅ ናት። አስቂኝ ልጅ ናት። እባክሽ አፍሽን ምዘጊ ከሆነ አፍሽን ዝጊ ወይዘሮኒት

መታወቂያ የለንም፣ ቦርሳ ማልያዝንም ምንም ነገር እኮ የለንም። ምንድን ነው የምናደርገው? ስለ እሱ እንደማይጠይቁን ተስፋ አደርጋለሁ። ካልሆነ የመታወቂያ ቁጥራችንን እንሰጣቸዋለን። አይ እንደሱ እንኳን የሚሰራ አይመስለኝም ሴቪላ። ለማንኛውም አሁን ነው፣ እየመጣ ነው። መሌክ ሴቪላ፣ የማትረባ ከእነዚህ የተረገሙ ሰዎች መገላገል አልቻልንም ወንድሜ። ምንም አሉ? እሺ አይደል? አይ ደህና ነኝ ደህና ነኝ። በጣም ፈርታችሁ ነበር? አዎ እጅግ በጣም ፈርተን ነበር ፈርተን ነበር። ታውቃለህ፣ ነው የመኪናው ሁለቱ የፊቱ ጎማዎች በሚያስፈራ ሁኔታ የምር አየር ላይ ነበር የተንጠለጠሉት። ትንሽ ስንንቀሳቀስ ድንጋዩ ይንሸራተታል። ለዛ በፍርሃት ልንሞት ደርሰን ነበር። በጣም ነበር የሚያስፈራ። እሺ በቃ አሁን ብዙ አትቁሙ፣ ተቀምጡ ተቀምጡ። አካችሁ ደናነ ታስብሽ ኤስማ ውዴ፣ ለትንሽ ደቂቃ ላናገርሽ እፈልጋለሁ። እንደ እናትም እንደ አክስትም ብቻችን፣ እንደ ፈለግሽ አድርገሽ አስቢው። ግን ስሚኝ ቆንጅዬ ልጅ ነሽ። ቁመትሽ፣ አቋምሽ፣ አይንሽ፣ ቅንድብሽ፣ በተለይ ደግሞ አሁን ጸጉርሽን ስትለቂው ይበልጥ ውብ ሆነሻል። ፈጣሪ ከክፉ አይን ይጠብቅሽ። አመሰግናለሁ። ወይዘሩኝ። ሄይት ኤስማ ሄውልሽ። በሕይወታችን ውስጥ አንድ አስፈላጊ የሆነ ነገር አለ። ሚዛን መጠበቅ በጣም አስፈላጊ ነገር ነው። ነገር ግን ያንን ሚዛን መጠበቅ ካልቻልሽ፣ እመኝኝ በጣም ነው የምትቆጪው። ለምሳሌ ያህን እንደዚህ አስቢ፣ ውሃ የያዘ ብርጭቆ ጠረጴዛ ላይ ያስቀመጥሽው ግን በትክክል አልነበረም። ከዛ ምን ይፈጠራል? ይወድቃል፣ ብርጭቆም ይሰባበራል፣ ውሃውም ይደፋል። ህይወትም ልክ እንደዛ ነው። ይወድ ያንን ሚዛን ማግኘት ካልቻልሽ፣ እመኝኝ በጣም ነው የምትጸጸችው። በጣም የድሮ አባባል አለ፣ ከበሮ የምትመችበት ዱላ ራሱ ከበሮን መመጠን አለበት ይላሉ። ምን ለማለት ፈልግሽ ነው ወይዘሮ ኒሄት? አልገባኝም። በትክክል ምን ለማለት እንደፈለግኩ ገብቶሻል እመኝኝ። ይህን ሁሉ ነገር የምነግርሽ ደግሞ ለራስሽ ጥቅም ብዬ ነው። መቼም እንዳትረሺ፣ ዱላው ከበሮን መመጠን አለበት። ለልጅ ልጅሽ የሚመጥነው አይመስልሽም አይደል ግን የልጅ ልጅሽ በጣም ነው ይሁን አንድ ነገር ብቶንስ ኖሮ ሳስበው ራሱ ሰውነትን ይነዝረዋል እሺ በቃ አሁን አታስብ ይኸው ይሄን ምንም አልሆንም ደህና ነን መልክ ሴብ ብለህ እዚህ ምን ትሰራለህ ደሞ አንተ ደህና ናችሁ? ዶክተር አይቶቸዋል አይደል? በደንብ ታይታችኋል። ምንም ችግር የለም። ደህና ናችሁ። የሌለ ነገር ማውራት የምንቀጥል ከሆነ ዶክተሮቹ አንተን ነው የሚያዊ ልንገር። ከዛ እንድነቃ ደግሞ ኤኪጂ ለጣት ፎኖ ያክሙ ስማኑ፣ እዚህ ለአንተ አይደለም የመጡት፣ መሌክና ሴቪላይ ለማየት ነው። ሰውዬ መሌክንም ሆነ ሴቪል ላይ ማናገር አችልም። ቆይ ሰውዬ የምናገሩ ቋንቋ አይገባም እንዴ? እነዚህ ሴቶች ከዚህ በኋላ ማግኘትም ሆነ ማናገር አችልም። እሺ በልአሁን ፈጥነው ጣ ባሊድስ፣ ካልሆነ ምን ልታደርግም? አንድ ሰውያ ተመ፣ ተረጋጋ ተረጋጋ